ማመናቸው ነው የምፈልገው። ፈልገው ቀመ እኛ ግን እንዲህ ነን። ፖዘቲቪቲን ፖዘቲቪቲን አሳይተናል። ትናንትናም ብያር ሰላም ለዚህ ቤት እንዴት ናቸው አለው አይቻለ በቃለቀ ከዚህ በላይ ምን እኔ ማን ስብ እየጠራው አለ አይገባኝ። ፐርሰናል ስም አልጠራም። ሁላ እኔ በህይወቴ ከሌ ከሌ ብሎ ስንት ጊዜ ነው ከሌ ከሌ ስንት ጊዜ ነው ስለ አላወራም። ስም አልጠራም ለምን ደሞ አልጠራ ተካላችሁ፣ እንጂ በቃ እኮ ነው መልሱ። እኮ ተመለሰ። ስም ሳልጠራ አልናገር አልጋገር። ምክንያቱም እኔ ምንም ማለት እኔ እንዲህ ነው እንዲህ ነው አለላችሁ። ይቀጥል፣ ያውራ፣ ያችም ታውራ፣ ያም ያውራ። ልየህ መንገዷን ትቀጥላለች፣ ይመቸው። እኔ ደግሞ ደሞ እንዳዶናይ አይነት ሲመጣ ደግፋለሁ፣ ይመቸው። ድግፍ ነው ማለት ነው። ድግፍ በቃ ደስ ይላል።

ሰኞ እኮ ነው። እኔ አልወደውም እኮ እሑድ፣ አሁን እሑድ ወደ ማታ ምናምን እኮ መግባት አልወድም። እኔ አሁን ላውንደሪ ስላለብኝ ላውንደሪ እንድታስረሱኝ ነው የገባው። መድሀኒዓለም ልጅ አልገባም ዛሬ እሑድ። ለሰኞ አይመቸኝም። እሑድ ለሰኞ እኮ ብቅሽቅቅ ይላል ነኝ። ነገ ደግሞ ናሽናል ዴይ ዝርፍ ማለት ነው ፈልገው በቃ። ወርቄም እዛው ላይ ስለሆነች ወርቄ፣ የወርቄ ዋጋ እዛው ነው። ወርቄቱ እዛው ነች፣ እዛው ላይ ነው። ደስ ብሎኛል። አልጨመረም በቃ። ነገ ሁሉ ነገር ዝግ ነው ናሽናል ላይ ነው ለዚህ ነገር እንኳፎ ይለበል ወርቄን ብቻ ኦንላይን ላይ እሸጣለሁ አለ። ቴንክዩ ቴንክዩ። ፖዚቲቭ የስ። እሱን ነው የምለው እኮ አሁን እኔ ሚላ ምን እንደሆን ታውቃለህ? አሁን ፖዚቲቪቲን ሶሻል ሚዲያ ከዚህ በኋላ ወጥረዋለሁ። ሰግጬ ወጥራለሁ። ምክንያቱም እንትን ይሄ ሪል ስቴት የጎልዱን ቢዝነስ ኦንላይን ላይ አመጣዋለሁ። መሀል መሀል ላይ ደግሞ ምን አደርጋለሁ? እንዳንሰለቻች መሀል መሀል ላይ እንትን ነው የማደርገው። መሀል መሀል ላይ የጎልዱና የሪል ሴቱን እያስኬድኩት፣ መሀል መሀል ላይ ደግሞ ፖዚቲቪቲን በደንብ ፕሮሞት እናደርግ፣ በደንብ እንሳሳባለን። ስለዚህ ፖዚቲቪቲ የሚፈልግ እዚህ ቤት ሞቅ አድርጎ የሆነ የሆነ ሰው ደስ ይላል። የሆነ ሰውን እየሰራ ተፍታ አሁን ለምሳሌ አንድ ልጅ አየሁኝ አሜሪካ ላይ ልኬለት አለው ኢንተርቪው፣ ቆይ አደርገዋለሁ እያል ጫማ ምናምን ሊስትሮ ነው የሚለው አሜሪካ ላይ እንዴት ፏርጎ። እንደ እኔ እዚህ ቢኖር መድኃኒዓለምን ጫማ ይንልክለት ነበር። እንዴት ፏርጎ ብልጭ አድርጎ ስኒከራችሁ እንደሚልክላችሁ እሱ ልጅ እንደውም እሺ ብሎኝ በቃ እሺ ምናምን ምናምን ሊስትሮ በኩራት አሜሪካ ናት። እንዴት ደስ ይላል። እንደዚህ እንደዚህ አይነቶችን ፕሮሞት ብናደርግ ብናስተዋወቅላቸው አንደኛ አንተ ራሱ አትቸገር። ያ በስንት የገዛው ጆርዳን አፍግተው አፍግተው ፏ ብልጭ ብሎ ያም ያም ሁሉ ብር ገዝተህ አትናደድ። በቃ እኮ ነካ ነካ ኦሪጂናል አይደል? ነካ ነካ ሲደረግ ይመለሳል፣ እንደ አዲስ ይሆናል። አባቴ እንደዚህ እንደዚህ እንደዚህ አይነት ልጆችን ብናበረታታው ወደ እንትን ብናመጣቸው ልክ ስናመጣቸው እኔ ስል ሲቀርጻ ሪከርድ ሲደረጉ ምናምን እነሱ ከሚያስተዋውቁ ጊዜ ሪከርደራችሁን በእጃ እንደዚህ ያለ የሚያስቁ ነገሮች የሚያዝናኑ ነገሮች እያደረግን እንቀጠላለን። በቃ ፖዚቲቪቲ ለዘላለም የሚኖር ጌታ ምስክሬን ነው። እኔ በፖዚቲቪቲ በቃ እኔ ለእውነት አንገቴን እሰጣለሁ። ይሄ ደግሞ የታወቅኩበት ነው። ድሮም ጀምሬ የምታወቅበት ነው። አሁን ፖዝ ላረጋችሁ ነው። ፖዝ ነው መጣው